በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይቤ እግዚአብሔር ለይኩን ብርሃን ወኮነ ብርሃን። እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ። ዘፍጥረት ምዕራፍ አንድ ቁጥር ሶስት በጨለማው ነገራችን ላይ ብርሃን ይሁን የሚል አምላክ። እንደምን ሰነበታችሁ? ቀሲስ መላኩ ነኝ። ጨለማ በጥልቁ ላይ ሳለ፣ ሁሉ ነገር በጨለማ በተዋጠበት ሰዓት፣ ወይቤ እግዚአብሔር ለይኩን ብርሃን እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ። ይህ ያለንበት ዓለም ብዙ አስጨናቂ ነገሮች እየተከናወኑ ያለበት ዓለም ነው። በዚህ የጨለማ ስራ በበዛበት ዓለም ላይ ብርሃን ይሁን የሚል አምላክ አለን። ዛሬ የምንነጋገረው ይሄን ነው። ብርሃን ይሁን አለ፣ ብርሃንም ሆነ። ይህ በዘፍጥረት ምዕራፍ አንድ ቁጥር ሶስት ላይ የተጠቀሰው ብርሃን የተፈጠረ ብርሃን ነው። በሰዋዊ አይን ሊታይና ሊመዘን የሚችል ነው። ይህ ብርሃን እግዚአብሔር ካለመኖር ወደ መኖር ያመጣው ብርሃን ነው። ግኖስቲኮች እንደሚሉት ከእግዚአብሔር ከመለኮቱ ወይንም ከኤዮን ፍንጣቂ የተገኘ አይደለም። እመሃበ አልቦ ሀበቦ ካለመኖር ወደ መኖር የመጣ ነው። አስገኝ ያለው ነው። ነገር ግን ይሄንን በጨለማ ውስጥ ለይኩን ብርሃን ብርሃን ይሁን ተብሎ የተፈጠረውን ብርሃን ያስገኘው ራሱ እግዚአብሔር ራሱ ብርሃን ነው። አንክሬትድ ላይት ያልተፈጠረ ብርሃን ነው። ስለዚህ ብርሃን በሰፊው የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ በእውነት የብርሃን ሰባኪ ነው ማለት ይቻላል። እና በመልእክቱ ላይ ሲናገር ምን ይላል? ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት ይለናል። አንደኛ ዮሐንስ ምዕራፍ አንድ ቁጥር አምስት ላይ ይህንን ቃል እናገኛለን። እግዚአብሔር ብርሃን ነው ይለናል። እግዚአብሔር ብርሃን ነው ሲለን ለይኩን ብሎ እንደፈጠረው ብርሃን ነው ማለት አይደለም። ምክንያቱም ይሄ ለይኩን ተብሎ የተፈጠረው ብርሃን በሰው አይን የሚታይ የተፈጠረ ነው። መጽሐፍ ግን እግዚአብሔር ብርሃን ነው ሲል ሌላ መልእክት አለው። ማለት እግዚአብሔር ብርሃን ነው ሲል እርሱ እውነት እንደሆነ እግዚአብሔር እርሱ ፍጹም መልካም እንደሆነና ሕይወት እንደሆነ ነው የሚያሳየን። በኦርቶዶክሳዊት ቤተ ክርስቲያን ውስጥ ለምሳሌ ሙሴ በደብረ ሲና ያየውና የተቀበለው ብርሃን፣ ደቀ መዛሙርቱ በደብረ ታቦር እኛም ደግሞ ኋላ በእግዚአብሔር መንግስት ውስጥ የምንለማመደው አሁንም በጥምቀት የተቀበልነው ብርሃን ይሄ ያልተፈጠረ ብርሃን ነው። ሊያዩትም የሚችሉት ልበ ንጹሐን የሆኑ ናቸው። ልበ ንጹሐን ብጹሐን ናቸው እግዚአብሔርን ያዩታል የተባለው ያንን አንክሪኤትድ የሆነውን ላይት ነው። ዮሐንስ ወንጌላዊም ይሄንን በወንጌሉ ላይ በሰፊው አብራርቶ ነግሮናል። የቃልን ከዘላለም መኖር ከተናገረ በኋላ ማለት በመጀመሪያ ቃል ነበረ ብሎ ከተናገረ በኋላ እንዲህ ይለናል፣ ዝቅ ብሎ ቁጥር ሶስት እስከ አምስት ላይ ወንጌሉ ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል ጨለማም አላሸነፈውም ይለናል። ዮሐንስ ወንጌል ምዕራፍ አንድ ከቁጥር ሶስት እስከ አምስት ይህን እናገኛለን። እንግዲህ ይሄ ጨለማ የማያሸንፈው ብርሃን፣ ክፋት የማያሸንፈው ብርሃን ነው። ዓለምን ሲፈጥር ለይኩን ብርሃን፣ ብርሃን ይሁን ያለው። ነገር ግን ብርሃን ይሁን ብሎ ዓለምን ቢፈጥርም የሰው ልጆችን በአስደናቂ ብርሃን ውስጥ ቢያስቀምጥም የሰው ልጆች ታሪክን ስንመለከት እንደምናየው ሰዎች ከብርሃን ይልቅ ጨለማን መረጡ፣ በጨለማ ውስጥ መመላለስን መረጡ። ከዚህ የተነሳ ሰውን ወደ ብርሃን ያመጣ ዘንድ ለሰው ሁሉ የሚያበራው ወንጌላዊ ዮሐንስ እንደሚነግረን፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ዮሐንስ ወንጌል ምዕራፍ አንድ ቁጥር ዘጠኝ ላይ ይህንን እናገኛለን እና ወደ ዓለም የመጣው ብርሃን ይህ ብርሃን ነው ብርሃን ዘእም ብርሃን ከብርሃን የተገኘ ብርሃን አምላክ ዘእም አምላክ ዘበአማን ከእውነተኛ አምላክ የተገኘ አምላክ ዘተወልደ ዋኮ ዘተገብረ የተወለደ እንጂ ያልተፈጠረ ዘዕሩይ ምስለ አብ በመለኮቱ በመለኮቱ ከአብ ጋር እኩል የሆነ እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ በስጋ ወደ ዓለም መጣ። በእለተ እሑድ የፈጠረው ብርሃን ሰውን በብርሃን ውስጥ ሊያኖረው አልቻለም። በዚያ በፀሐይ ብርሃን ውስጥ ሆኖ ሰው በጨለማ ይኖር ነበር። በመሆኑም እውነተኛው ብርሃን ወደ ዓለም መጣ። እናም በዚህ ዓለም ላይ መጥቶ ስጋን ለብሶ አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ። ከጽንስ እስከ ቀራኒዮ በከፈለልን ቤዛነት በጥምቀት ልጆቹ ስላደረገን ዛሬ እኛ በእርሱ ስም የተጠራን ክርስቶሳውያን የሆንን ጨለማን በመረጠ ዓለም ውስጥ በክርስቶስ ብርሃንነት በብርሃን እንመላለሳለን። በሁለተኛ ቆሮንቶስ ምዕራፍ አራት ቁጥር ስድስት ላይ ቅዱስ ጳውሎስ ከዚህ ከዘፍጥረት ምዕራፍ አንድ ቁጥር ሶስት ጋር እያነጻጸረ የክርስቶስ ብርሃን እንዴት በልባችን ላይ እንደበራ እጅግ በሚገርም ሁኔታ ይናገራል። እንዲህ ይላል፣ በክርስቶስ ፊት የእግዚአብሔር የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይለናል። ምን እያለን ነው? በጨለማ ብርሃን ይብራ ብሎ የተናገረው እርሱ ቀድሞ በዘፍጥረት በጨለማ ብርሃን ይብራ ብሎ የተናገረው እርሱ በክርስቶስ ፊት የእግዚአብሔርን የክብሩን ብርሃን ይሰጠን ዘንድ በልባችን ውስጥ ብርሃኑን ያበራ እርሱ ነው ይለናል የተወደዳችሁ የክርስቶስ ቤተሰቦች እግዚአብሔር የሌለበት ህይወት የትኛውንም ብርሃን የትኛውን ብርሃን ሊያበራው የማይችል ድቅድቅ ጨለማ ነው እግዚአብሔር አልባ የሆነ ህይወት ውስጥ የሚመላለስ ሰው አሁንም በጨለማ ውስጥ ነው። አንዳንድ ጊዜ ጭንቀታችን ጨለማ ውስጥ እንኳን የከተተን ቢመስለን፣ እግዚአብሔር ከኛ ጋር ስለሚሆን በብርሃን እንመላለሳለን። ለዚህ ነው ልበ አምላክ ዳዊት እግዚአብሔር ጨለማዬን ያበራል ያለው። እግዚአብሔር ብርሃን ይሁን ይላል። በዚያ በጨለመው ነገር ውስጥ ግን እግዚአብሔር ከሌለን ግን የቱንም ያህል ባውዛ ብናበራ በጨለማ ውስጥ ነን። ስለዚህ ዛሬ በጨለማ እንዳንመላለስ ምን ማድረግ አለብን? ይህንን አንድ ሁለት ነገሮችን አንስቼ እደመድማለሁ። እንዲህ ይለናል ቅዱስ ጳውሎስ በሮሜ መልእክቱ ላይ፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ዕወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ምኞቱንም እንዲፈጽም ለስጋ አታስቡ። ሮሜ ምዕራፍ 13 ከቁጥር 11 ጀምሮ እስከ ቁጥር 14 ላይ የምናየውን ነው። ኢየሱስ ክርስቶስን ልበሱት፣ ብርሃንን እንለብሳለን። እርሱን ስንለብስ፣ የጨለማውን ስራም ዘግዝገን ጥለን ወደ ክርስቶስ ፊታችንን ስናዞር፣ የዚያን ጊዜ በብርሃን እንመላለሳለን። አሁን ጥያቄው ይሄ ነው። እንዴት አድርገን ነው ወደዚህ መምጣት የምንችለው? በንስሐ ነው። ቅዱስ ዮሐንስ በመልእክቱ እንዲህ ይለናል፤ ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻናል። ኀጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው። ስለዚህ ብርሃን ይሁን ያለ ጌታ ዛሬም በጨለማ ውስጥ ላሉት ብርሃንን የሚያበራ ነው። ወደዚህ የብርሃናት ጌታ እንድንመጣ፣ በንስሐ ሕይወት እንድንመላለስ እግዚአብሔር ይርዳን። እግዚአብሔር አምላክ እናንተ ጋር ይሁን። ደህና ሁኑ።